ሰላም እንዴት ናችሁ? ዛሬ የምናወራው ስለ ዩቲዩብ ነው። ዩቲዩብ እኔንም ጨምሮ አብዛኞቻችን አልጎሪዝም አልገባንም። ግን አንድ የተረዳሁት ነገር አለ። አብዛኞቻችን ዩቲዩብ እንደቀላል የምናየው ብዙ ቪዲዮ ስለለቀቅን ብቻ ሞኒታይዝ ምንሆን ይመስለናል። እውነታው ግን እንደዚህ አይደለም። አብዛኞቻችን እንደዚህ የምናስበው አልጎሪዝሙን ስላልተረዳ ነው ይሆናል። ምናልባት በጣም ብዙ ሰው የሚያስበው የአንድ ሰዓት ቪዲዮ ደቁ አራት ሺ ከታየለት በቃ አራት ሺ ዋቻወር ዘጋ እንደዛ አይደለም። ቪዩ የሚቆጥረው እንዴት መሰላችሁ? ለምሳሌ የአንድ ሰዓት ቪዲዮ ስለቁ አርባ ፐርሰንቱ ከታየላችሁ አንድ ቪዩ ላል። ነገር ግን ዋቻወሩ በቪዩ ልካርድ ለሚቆጥር ለምሳሌ የአንድ ሰዓት ማለትም የስልሳ ደቂቃ አርባ ፐርሰንቱ ሀያ አራት ደቂቃ፣ ሀያ አራት ደቂቃ ደግሞ ቀጥታ አርባ ፐርሰንቱን በሀያ አራት ደቂቃ አስቦ ነው የሚያሰላላችሁ። ለምሳሌ ሀያ አራት ደቂቃ ሲባዛ በአራት ሺህ ሲካፈል ለስልሳ አንድ ሺ ስድስት መቶ ዋቻ ወር። ስለዚህ የአንሳ ቪዲዮ ልቃጭ አራት ሺህ ቢታይ አራት ሺህ ዋቻ ወር ትዘጋላችሁ ማለት አይደለም ማለት ነው። አልጎሪዝሙ እንዴት መሰላችሁ የሚሰራው እነ ዶን ዩቲዩብ ቪዲዮ ሲለቁ ከሌለው የተለየ ፑሽ እየተደረገላቸው አለም ዚህ እየደረሱ እነ ሚስተር ቢስትም እንደዚሁ ከሌለው የተለየ ፑሽ ተደርጎላቸው አለም ዛሬ ዚህ እየደረሱ ዩቲዩብ ለሁላችንም እኩል በሆነ መንገድ አንድ እድል ሰጥቶናል። ያም መንገድ አንድ ቪዲዮ ስንለቅ ተመሳሳይ ሊሆኑ ሰዎች ማለትም ለአንዱ በዛ ሳያደርግ ለአንዱ ሳያሳንስ ፑሽ ያደርግልናል በዛም ሰዓት ነው በ የእኛ ቪዲዮ ቫይራል መውጣቱና ለመውጣቱ የሚወሰኑ ተንበኝላችን ሲያዩ ሌሎች ሰዎች ነግተውታል ምን ያህል ፐርሰንቱ ነግተውታል ብሎ ነው ቀጣዩ ቪዲዮ ፑሽ የሚያደርገው ማለት ነው ለቀጣይ ሰዎች ፑሽ የሚያደርግ አብዛኞቻችን ዩቲዩብ ስቱዲዮ ገብተን ኢምፕሬሽኑን አናቀ ኢምፕሬሽናቸውን እስኪ ኢት ምናልባት እንደ አንድ ቪዲዮ ከ25 ሺህ በላይ ኢምፕሬሽን ሊኖሩ ይችላል። እኔ የመጀመሪያው የግራፊክ ዲዛይነር ስልጠና ፓርት ዋን ኢምፕሬሽኑ 25 ሺህ ነበር። እናም ቪዲዮ ለ25 ሺህ ሰው ፑሽ አድርጎልኛል ማለት ነው። እናም ይሄ ቪዲዮ እንዴት 25 ሺህ ሰው ጋር ፑሽ ተደረገ ብዬ ሳስበው የመጀመሪያዎቹን መቶ ሰዎች ፑሽ ያደረገላቸው የሆነ ያሉ ፐርሰንት አዩት። አይ ዶንት ኖው ፐርሰንቱ ምን ያክል እንደሆነ፣ ግን የሆነ ያክል ፐርሰንቱ ሰዎች አዩት ስለዚህ አልጎሪዝሙ ይህ ቪዲዮ አሪፍ ነው ብሎ ስለሚያስብ ለአንድ ሺህ ሰዎች ፑሽ አደርግልኛል። ይህንንም አይቶ ለአስር እና ለሀምሳ ሺህ ሰዎች ፑሽ አደርግልኛል ማለት ነው። እናም የምልላችሁ ፈልጌ ነው፣ ለመቶ ሰው ፑሽ ሲያደርግላችሁ አልጎሪዝሙ ሀምሳ ሰዎች እንዲያዩላችሁ ከፈለጋችሁ በጣም ተምኔላችሁ ላይ በደንብ መስራት አለባችሁ። እኔም አሁን የተቸገርኩት ተምኔል ሌላል። እናም ለመቶ ሰው ፑሽ አድርጎላችሁ ሰላሳው ሰው ሰው ካየላችሁ ለአንድ ሰው ፑሽ የማድረግ እድሉ በጣም ከፍተኛ ነው ማለት ነው ለምሳሌ አሁን ለመቶ ሰው ፑሽ አድርጎት አምስት አስር ሰው ካቂው ይህ ቪዲዮ አሪፍ አይደለም ማለት ነው። ስለዚህ ፑሽ ማድረጉን ያቆማል። ስለዚህ እናንተ በቻላችሁት አቅም ተምንላችሁ ላይ ስሩ፣ በኤይም ስሩት፣ ለሰው ማሰሩት ብቻ። ተምንላችሁ ላይ በደንብ ከሰራችሁ አስር ሰው ሲያይላችሁ ለሆን ያል ሰው ፑሽ ይደረግላችኋል። በቃ እንደዚህ ፑሽ ያደረገው ሰው የሆን ያል ፐርሰንት የላችሁ፣ ከዛ በበለጠ ፑሽ ይደረግላችኋል ማለት ነው። እናም ሌላኛው ደግሞ መሽም ዩትዩብ የምንሰራው በባዶ አይደለም። የሞኒታይዜሽን ህግ በጣም ብዙዎቻችንና አብዛኞቻችን ያሳስበናል ብዬ አስባለሁ። ዜሽን ህጉ እንዴት መሰላችሁ ይሰራ? በአንድ አመት ውስጥ ግዴታ አንድ ሰብስክራይበርና አራት ሸዋቸውር ግዴታ ማግኘት አለባችሁ። ይህም የሚሆነው ቪዲዮ መልቀት ከጀመራችሁ እንጂ አካውንቱን ከከፈታችሁ አይደለም። ይህም ደግሞ ለብዙ ሰዎች ከባድ ስለሆነ ይህም ምን አደረገ በአንድ አመት ውስጥ አምስት መቶ ሰብስክራይበርና ሶስት ሸዋቸውር ካገኛችሁ ኤክስፓየር ዴት መሆኑ ይቀራል ማለት ነው። አብዛኞቻችን አሁን በአንድ አምስት መቶ እና በሶስት ሺ ዋች ሳወር ወይም ሀፍ መንታይዜሽን የሚባለው ይከፈላችኋል የሚመስላችሁ ግን አይከፈላችሁም ምክንያቱም ይህ ኤክስፓየር ዴት የሚሆኑበትን የሚሆንበትን ቀን ነው እንጂ የሚያራዝምላችሁ በአንድ ዓመት የኤክስፓየር ዴት መሆኑን ገፋ አድርጉ ይሆን ያህል ጊዜ ይሰጣችኋል ማለት ነው። አምስት መቶ ሰብስክራይበርና ሶስት ሺ ዋቻ ወር ካገኛችሁ ማለት ነው። እንዳልኳችሁ ተምብኔላችን ላይ ትኩረት ማድረግ አለብን። ምክንያቱም ተምብኔል ነው ቪዩን የሚወልድልን፣ ቪዩ ደግሞ ሌሎች ሰብስክራይበሮችና ዋቻ ወሮች የሚያመጣልን ተንብኔል ስለሆነ፣ ተንብኔል ወደ ቪው ከዛ ሰብስክራይብ አንድ ዋሻወር ስለሚያወጣልን በጣም ተንብኔላችን ላይ በደንብ በደንብ ባለን አቅም መስራት አለብን። ለዛሬው የነበረኝ ቪዲዮ ይህን ይመስላል። በቻናል ዲስኮናቸው ቪዲዮ ላይ ቻናል ሰብስክራይብ ማድረግ እንዳሉ ለማታውቁ ብሩክ ሻምበል ይባላለሁ።